ጊልት ኦፍ ሲንን ጨምሮ በጥምቀት አማካኝነት ወሽ ይደረጋል ብሎ ያምናሉ ብለን እናምናለን። ስለዚህ ኦርቶዶክሶች ደግሞ ይህንን ነገር አምኑን በጭር ስለዚህ የአጢአት ይቅርታ የሚባለው የአጢአት ይቅርታ የሚባለው ለህፃናት አምኑ ማለት ነው። ምናልባት ብዙ ጊዜ አንዳንድ ሰዎች ለማታል የሚወክሉት አይ የአዳማዊ ባህሪውን ምናምን ነገር ይላሉ። አዳማዊ ባህሪማ ከዛ በኋላም ይቀጥላል። ስለዚህ ምንም በጥምቀት አማካኝነት የሚቀበሉት የአጢአት ይቅርታ የለም። የአዳም ባህሪ ከተባለ ደግሞ የአዳም ባህሪ ከዛ በኋላ መሞቱም መሰቃየቱም ኮራፕት የሆነ ቦዲም ከጥምቀት በኋላ የሚቀጥል ስለሆነ ምንም ጥምቀት የሚያጠፋ ነገር የላቸውም። ሊያጠፋም አይችልም ሊያጠፋም አይችልም። ስለዚህ የአጢአት ይቅርታ ጥምቀት ይሰጣል የሚለውን ነገር ምናልባት በነሱ በህፃናት በተለይ በህፃናት አምኑ ሊያምኑም አይችሉም። ኦልሞስት እነሱ ጋር ደግሞ አብዛኛው ሰው የሚጠመቀው ይኸው በህፃንነታቸው ነው የሚጠመቁት። አጢአተኛ ሆነው አይወለዱም። ስለዚህ ምን እንደሚሰጣቸው ምናልባት አዳማዊ ባህሪም የሚሉትም ከሆነ አዳማዊ ባህሪ ከጥምቀትም በኋላ የሚቀጥል ነገር ነው። ፖስት ባፕቲዝማል ህይወትም የሚቀጥል ነገር ስለሆነ ማለት ነው። አዳማዊ ባህሪ የሆነ ታይም ላይ ብቻ የሚቀር አይደለም። ይልቁን በሉተራንም ሆነ በፕሮቴስታንት ቴዎሎጂ እንዳጠቃላይ የኃጢአት ውጤትና ኃጢአት የሚያመጣውን ቁጣ ፍርድ፣ የእግዚአብሔር ልጅ ወደ እግዚአብሔር ልጅነት የመምጣት ከሴጣን ጨለማ ስልጣን ከጨለማ ልጅነት ወደ እግዚአብሔር ልጅነት የሚመጣበት ነው ስለዚህ የሉተራን እና የታሪካዊ ፕሮቴስታንት መጽሐፍ ቅዱሳዊና አባቶች የሚያውቁት ትምህርት ነው እንጂ ለምሳሌ ባለፈው ነው ጥያቄ ጠይቄ ህፃናቶች የአጢአት ይቅርታ ይቀበላሉ ወይ ስላቸው፣ አንዳንዶቹ አዎ፣ አንዳንዶቹ አይ፣ የምን አጢአት ይቅርታ የሚሉ አሁ የሚሉት አዳማዊ ባህሪውን ብቻ ነው መሰረት አድርጎ ሲያወሩ የነበረው። አዳማዊ ባህሪ ደግሞ በዛ ጊዜ የሚቀር አይደለም። የህይወት ዘመን ኤክስፒሪየንስ ዘመን ነው። የህይወት ዘመን ዲፌክቲቭነስ ነው። ስለዚህ የሆነ ታይም ላይ ብቻ የሚጠፋነት አይደለም። ኮራፕትድ ቦዲ ከጥምቀትም በኋላ ትላልቆችም አላቸው። ስለዚህ እሱ ምንም ጥያቄ የለውም፣ በጥምቀት ይጠፋል ብሎ ሊያምኑ አቸውም። ስለዚህ በኒቅያና ቁስጥንጥንያ እምነት መግለጫ ላይ የአጢአት ይቅርታ በምታሰጥ በአንድ ጥምቀት እናምናለን የሚለው ለህፃናት አይቀበሉም። እነሱ ደግሞ ባይዲፎልት በህፃናት ስለሚያምኑ የአጢአት ይቅርታ በጥምቀት የማግኘት እድል የላቸው። ስለዚህ የመጀመሪያ ፖይንት የኦሪጂናል ሲን ሬሜዲ ነው። ጥምቀት የአጢአት ይቅርታ ይሰጣል ለህፃናቶችም አዳልቶችም ብሎ ሉተራኖችም ያምናሉ። ታሪካዊ ፕሮቴስታንት ውስጥም ያሉትም ሁሉም ኮንፌሽናል ቤተ እምነቶች ይህንን ትምህርት ያምናሉ። አንድ የመጀመሪያ ልዩነት። ስለዚህ ይህንን ባልያዙበት ሁኔታ መጥቶ የሉተራን ወደ ሉተራን የነገረ ጥምቀት አስተምሮ መጠጋጋት አይቻልም። የሉተራን ጥርት ያለ አስተምሮ ነው፣ መጽሐፍ ቅዱሳዊ ነው፣ የአባቶች ትምህርት ነው። የእነሱ ግን በአባቶችም አይታወቅም። ምናልባት ካመጡና ካሳዩም ደስ ይለናል። ግን እነዚህ ነገሮችን ምናልባት አሁን ያልኩትን ሁለት ነገሮችን በደንብ ያዙት። አዳማዊ ባህሪ ሁኖ የሚያጠፋ ከተባለ አዳማዊ ባህሪ ከጥምቀት በኋላ መኖር የለበትም። እሱም ደግሞ እነሱ ማምኑ ኃጢአት የሚያመጣውን ከጨለማ ልጅነት ከሴጣን ልጅነት ወደ እግዚአብሔር ልጅነት ደግሞ ይመጠል ከተባለ እና ጊልቶፍ ሲን የኃጢአትን ውጤት የሆነውን ጥፋተኝነትና ወደ እግዚአብሔር ልጅነት መፈለስ ወይም ደግሞ መፍለስን የሚያካትት ከሆነ ደግሞ እሱን ትምህርት አምኑት። የመጀመሪያ ፖይንት ነው። ሁለተኛ በሉተራንም ሆነ በፕሮቴስታንት ነገረ መለኮት የጥምቀት አስተምሮ ብቻውን ያ ሳክራመንት እራሱ ብቻውን በቂ ነው። አንድ ሳክራመንት ነው፣ ባፕቲዝም። ሌላ ምንም ኤክስቴንሽን የለውም። በጥምቀት ቀርቶ በሆነ ሌላ ሳክራመንት የሚጨምር ጸጋ ሆነ የመንፈስ ቅዱስ አሰራር የለም የለም። በጥምቀት ሁሉን ነገር እንቀበላለን መንፈስ ቅዱስንም ሆነ ሌሎችንም እንቀበላቸዋለን። ከጥምቀት በኋላ የሆኑ ሌላ ሳክራመንት አስፈልግም። በእነዚህ በጎረቤቶቻችን ደግሞ ያለው ነገር ግልጽ ነው። ጥምቀት የሆነ አንድ ሳክራመንት ነው። ያ ጥምቀትን ደግሞ ወደ ኮምፕሊሽን ወይም ደግሞ ወደ ፐርፌክሽን ለማምጣት ሌላ ሳክራመንት ያስፈልጋል። ክሪዝሜሽን ይሉታል፣ ወይም ደግሞ ሜሮን አነት ነገር የሚሉት ነገር አላቸው። ስለዚህ በተወሰነውን በጥምቀት ትቀበላለ፣ ቀሪውን ደግሞ በመንፈስ ቅዱስ በመንፈስ ቅዱስ ምናምን አሰራሮችም አብዛኛው ከክሪስሜሽን ጋር ወይም ደግሞ ከቅባ ሜሮን ጋር በተገናኙ ነገሮች ይቀበላሉ። ስለዚህ ክሪዝሜሽን ጥምቀት ወደ ፐርፌክሽን የሚያመጣ ነው እንጂ ጥምቀት ባይትሰልፍ ፐርፌክት ሙላት ወይም ደግሞ ፍጹም የሆነ አይደለም። የመንፈስ ቅዱስ አሰራርን ፍጹም ሊያረግ አይችልም። የመንፈስ ቅዱስ አሰራርን ፍጹም ሊያረግ አይችልም። የመንፈስ ቅዱስ አሰራርን የመንፈስ ቅዱስ ስጦታዎችን፣ ጸጋዎችን እንደ አጠቃላይ ጥምቀትን ጥምቀት የሚያደርገውና በጥምቀት ውስጥ በቅዱሳት መጽሐፍት ውስጥ የተሰጡ የተስፋ ቃላትን ምሉ ሊያደርጉ የሚችሉ ነገሮች በኋላ በክሪዝሜሽን የሚመጡት። ስለዚህ ይሄ በጣም በጣም ሰው ሰራሽ ትምህርት ነው። ይሄ የመጽሐፍ ቅዱሳዊ እና የአባቶችም ትምህርት በጥምቀት እነዚህን ሁሉ እንቀበላለን የሚል ነው። ስለዚህ አንድ ሰው መጥቶ አይ በጥምቀት የሆነ ነገር ይቀበላለው ከዛ በኋላ ደግሞ በሌላ ሳክራምንት ደግሞ ቀሪውን ስጦታዎችን ወይም ደግሞ የመንፈስ ቅዱስ አሰራሮችን ይቀበላለሁ ካለ ከባድ ከበድ የመጽሐፍ ቅዱስ ስተት ውስጥ ነው ያለው። ስለዚህ የእነሱ ጥምቀት ያንን ነገር ያምናል። ጥምቀታቸው ወደ ፐርፌክሽን ወይም ደግሞ ወደ ኮምፕሊሽን ሊመጣ የሚችለው በሌላ ሳክራመንት አማካኝነት ነው። ስለዚህ የሉተራንም ሆነ ታሪካዊ ፕሮቴስታንት ይህንን በጭራሽ አያምንም። ጥምቀት ብቻውን የሚያስፈልገው ሚንስ ኦፍ ግሬሶችን፣ ጸጋዎችን ይሰጣል ብለን እናምናለን። ሉተራኖች ያምናሉ። ይህ ጥርት ያለ የመጽሐፍ ቅዱስ ሀሳብ ነው። መጽሐፍ ቅዱስ አንድም ቦታ በጥምቀት የማትቀበሉትን በቅባ ሜሮን ትቀበላላቸው የሚል ነገር የለም። ሁሉም የተሰጡ የተስፋ ቃላት ሁሉ በጥምቀት አማካኝነት የምንቀበላቸው ነገሮች ናቸው እንጂ ሌላ ሳክራመንት፣ ሌላ ተጨማሪ ሳክራመንት የምንፈልግበት መንገድ የለም። ሁለተኛ ፖይንት እሱ ነው። ሶስተኛ፣ በሉተራንም ሆነ በታሪካዊ ፕሮቴስታንት አስተምሮ ጥምቀት ጥምቀትን ጥምቀት የሚያደርገው የተስፋ ቃላቶቹ ናቸው። ፕሮሚስ የተሰጡ ፕሮሚሶች ወርድ ኦፍ ጋድ አለ መንፈስ ቅዱስ አለ። ስለዚህ የመንፈስ ቅዱስና የፕሮሚስ ወርድ ኦፍ ፕሮሚስ እነዚህ አንድ ላይ መጥተው ጥምቀትን ጥምቀት የሚያደርጉት። ሉተርም ኖርማሊ የሉተራን ቴዎሎጂ ራሱ የቆሙ ምናልባት የሪፎርም ዱ ወደ ሆሊ ስፕሪት የምናመጣው ነገር ይኖራል፣ ግን እስቲል ሁለቱም ጋር ተመሳሳይ የሆነ ትምህርት ያለን የሉተራኖቹ የሉተርም ግልጽ አድርጎ እንዳስቀመጠ ፕሮሚሱ ወርድ ኦፍ ፕሮሚሱ ከሌለ ጥምቀት ጥምቀት አይደለ ቬን ነው። ስለዚህ ጥምቀትን ጥምቀትን ሊያደርገው የሚችለው የተሰጠው ቃል ማርቆስ 16 ላይ የሉተር እና የሉተራን ቴዎሎጂ በዛ ቃል ላይ ብቻ ይመሰረታሉ። ሪፎርምዶቹ ሰፋ ያደርጉትና አጠቃላይ ከጥምቀት ጋር የተሰጡ የተስፋ ቃላቶች ሁሉ ጥምቀትን ምሎ ያደርጋሉ የሚላለ ስቲል ምንም ልዩነት የለም። ተመሳሳዩን አንድርስታንድ ያለ የተስፋ ቃላቶቹ ናቸው ምሉ የሚያደርጉት ጥምቀትን ጥምቀት ለማድረግ የመንፈስ ቅዱስና ቃሉ በቂ ናቸው ብለን እናምናል ወገኖቻችን ደግሞ የሚሉት ነገር ምንድን ነው ነው አገልጋዩ ካህኑ ወይም ደግሞ ሚኒስቴሩ ነው ይላሉ የሚኒስቴሩ ኢንቮኬሽን ወይም ደግሞ ኢንቮክ የሚያደርገው የሚጸልየው ኢንቴንሽኑ ምናልባት ኢንቴንሽን ኢንቴንሽን የሚለውን ቃል ይጠቀማሉ አይጠቀሙ ምናልባት እሱን ብዙም ማድረግ አልችልም ግን ስቲል ያለው ነገር ምንድን ነው? ሚኒስትሩ ጥምቀቱን ጥምቀት ያደርጋል። ምክንያቱም አፖስትሊክ ሰክሴሽን የሌለው ሰው እምነት ብኖር ጥምቀት ይህንን በረከቶችን ይሰጠኛል ብለ ብታምን ሁሉ ነገር ኖሮ የሚያጠምቅ አካል አፖስትሊክ ሰክሴሽን እነሱ በሚሉት አይነት ካልሆነ ኤፌክቲቭ አይሆንም። ስለዚህ ቫሊዲቲው የጥምቀት ቫሊዲቲ የቆመው የትኛው ላይ ነው? ካህኑ ላይ ነው የቆመው፣ ሚኒስቴሩ ላይ ነው የቆመው ያለ ሚኒስቴሩ ያንተ የተስፋ ቃል የአንተ እምነት የመንፈስ ቅዱስ አሰራር ከንቱ ነው። ሌላ ምንም ነገር የለው። ስለዚህ እሱ በጣም መሰረታዊ የሆነ አስተምሮ ነው። መጽሐፍ ቅዱሳችን ውስጥ ግልጽ ነው። ከጥምቀት ጋር የተገናኙ ነገሮች ፕሮሚሶቹ ተሰጥቷል። እነዚም ፕሮሚሶች ሰዎች በማመንና በማመን ነው ወደ ክርስቶስ አካልነት የሚጨመሩት፣ ከዚህ የተለየ ነገር የለም። የሚኒስትሩ ሆሊ ኦርደር አለ ሁለየትም ቦታ ከዛ ያለፈ ግን ሚኒስቴሩ የሚኒስቴሩ ኢንቴንሽን እና የሚኒስቴሩ ኢንቮኬሽን ላይ የሚመሰረት ክርስትና ወይም ደግሞ የነገረ ጥምቀት ወይም ደግሞ ሳክራመንታል ቴዎሎጂ የለንም። ሳክራመንታል ቴዎሎጂ የለንም። ስለዚህ እሱ በጣም ሌላ ጋፕ፣ ሌላ ሶስተኛ ልዩነት፣ መሰረታዊ ልዩነት የእነሱን ጥምቀት ሞር ዳውት እንድናደርግ ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ምስክርነት ልንጠራለት የማንችል እናስተምሮ እንደሆነ ሶስተኛ ማሳያ ነው። ስለዚህ ሶስተኛ ልዩነታችን ምንድን ነው? እኛ ፕሮሚስ ወርድ ኦፍ ፕሮሚስ እና ሆሊ ስፕሪት ጥምቀትን ቫሊዴት ያደርጋሉ ብላ እናምናለን። የሚኒስቴሩ ሪስፔክቲቭ ኦፍ አጥማቂው ማለት ነው። እነሱ ግን የአጥማቂው ማንነትና የአጥማቂው ስልጣን መስረት እንደሆነ ይታመናል። ሶስተኛ ፖይንት ስ ነው። በአራተኛ ደረጃ ደግሞ በሉተራንም ሆነ በሪፎርምድ ቴዎሎጂ እንዳጠቃላይ የሚታመነው ትምህርት ምንድን ነው? ጥምቀት ፕራይመሪ ፈንዳመንታል ዶክትሪንስ አይደለም። ፕራይመሪ ፈንዳመንታል ዶክትሪን ትሪትስ አይደሉ። ምንድን ነው ፕራይመሪ የምንላቸው ትምህርቶች? ለምሳሌ ነገረ ክርስቶስ ፕራይመሪ ከሆነ የዛ ኤክስቴንሽን ነው ጥምቀት። ክርስቶስ ማጥማቂው በክርስቶስ አማካኝነት ነው ጥምቀቶች ሁሉ ቫሊድ የሚሆኑት። ስለዚህ ፕራይመሪ ስንል ሰከንደሪው በፕራይመሪ ላይ የቆመ ነው ማለት ነው። ባፕቲዝም በነገረ ክርስቶስ ላይ የቆመ ኤክስቴንሽን ነው። ኤክስቴንሽን ነው እንጂ ፕራይመሪ ፈንዳመንታል ዶክትሪን አይደለም። በወገኖቻችንስ በወገኖቻችን አስተምህሮ ጥምቀት እንደ ነገረ ክርስቶስ እና እንደ ሥላሴ ትምህርት ፈንዳመንታል ዶጉማ ነው፣ ፈንዳመንታል ዶጉማ ነው። ምናልባት ይሄ ፕራይማሪ ፈንዳመንታል ዶግማቲክ መሆኑና አለመሆኑ ምን አይነት ልዩነት እንደሚፈጥር አምስተኛ ላይ ያሳያቸዋለሁ። ግን በአራተኛ ላይ ልትይዙልኝ የምትችሉት ነገር ምንድን ነው? ጥምቀት በፕሮቴስታንት ቴዎሎጂም ሆነ በሉተራን ቴዎሎጂ ፕራይመሪ ፈንዳመንታል ዶክትሪን ውስጥ አይገባ አይገባም ይልቁን ፕራይመሪ ፈንዳመንታል ዶክትሪን በሆኑ በነገረ ክርስቶስ ወይም ደግሞ ክርስቶሎጂ ላይ ኤክስቴንድ የሆነ ወይም ደግሞ እዛ ላይ የቆመ እየተመሰረተ ነው ማለት ነው። ስለዚህ ነገረ ክርስቶስ ከሳክራመንት በፊት እሱ ነው ሰው እንዲያምን የሚደረገው እሱን አምኑ። ከዛ በኋላ ግን ያንን ክርስቶሎጂካል አንደርስታንዲንግ ወደ ሳክራመንት ወደ ባፕቲዝማል ሳክራመንት ቴዎሎጂ ሊዲ ሊድ ያደርገናል። ግን ፕራይመሪው ሰከንደሪ መቅደም አለበት። ሰከንደሪው ፕራይመሪ ላይ መቆም አለበት። ቤዝመንቱ ፕራይመሪ ላይ ነው መስራት ያለበት። ስለዚህ አራተኛ ፖይንት ፕራይመሪ ፈንዳመንታል ዶክትሪንስ እና ፕራይመሪ ፈንዳመንታል ዶግማ አድርጎ የመቁጠርና ያለመቁጠር ጉዳይ ነው። ስለዚህ ሉተራኖች እንደዛ ብለው ያምኑ ፕራይመሪ ፈንዳመንታል ዶግማችን ነው አይሉም። ክርስቶስ ላይ ኤክስቴንድ የምናደርግ ነገር ክርስቶሳዊ አስተምሮ ላይ እየተመሰረተ ነው የሚል ትምህርት ነው ያለን። ይህ አጠቃላይ በሪፎርም ቴዎሎጂ አጠቃላይ በክላሲካል አስተምሮ ኮንፌሽናል በሆኑ ቤተ እምነቶች መካከል ያለው አራተኛ ፖይንት ነው። አምስተኛ አራተኛ ላይ የቆመ ነው። እሽ፣ እንደዛ ከሆነ የነገረ ጥምቀት ድህነት ውስጥ ያለው ሩሉ ምንድን ነው የሚል ነው። በሉተራን አስተምሮ ጥምቀት ኔሰሰሪ ነው፣ ለሳልቬሽን ኔሰሰሪ ነው ነገር ግን ኔሰሪ የሚለውን ግን ይለዩታል። አብሶሊት ኔሰሪ ነው ብለው አምኑ። ለምን አብሶሊት ኔሰሪ የማንለው ፕራይመሪ ፈንዳመንታል ዶክትሪን ስላልሆነ። ፕራይመሪ ፈንዳመንታል ዶክትሪን ኤክሰፕሽን የለው፣ ኤክሰፕሽን የለው። ነገር ግን ጥምቀት ደግሞ ኤክስቴንሽን ነው ብለናል። በነገረ ክርስቶስ ላይ ቆም ነው ብለናል። ነገረ ክርስቶስ ዶግማችን ነው፣ ፈንዳመንታል ዶግማችን ነው። ጥምቀት ፈንዳመንታል ዶግማ ፕራይመሪ አይደለም። ስለዚህ ምንድን ነው? ኦርዲነሪ ዌይ ኦፍ ሳልቬሽን ነው። አንድ ሰው ለመዳን ምን ማድረግ አለበት? መጠበቅ አለበት በመደበኛ በሆነ መንገድ። ነገር ግን ኤክሰፕሽናሊ፣ ጥምቀት ያልተጠመቀ ወይም ደግሞ ሰው ሳይጠመቅ ምን ቢሆን ምናምን የሚባሉ ትምህርቶች በሉተራን ሆነ በፕሮቴስታንት ቴዎሎጂ በጣም ቀላል ናቸው። በጣም ቀላል ናቸው። እንዴት? ፕራይማሪ ስላልሆኑ ሰው ያለነሱ መዳን ይችላል፣ ይችላሉ። አብሶሊት ኔሴሲቲ መጨረሻ አስቀምጡ። እንሺ ወገኖቻችንስ ወገኖቻችን ግልጽ አድርገው እንደሚያስቀምጡት ፈንዳመንታል ዶግማቸው ስለሆነ፣ ፈንዳመንታል ዶግማ ማለት ደግሞ ያለሱ አይቻልም። ስለዚህ ባፕቲዝምንም አብሶሌት ኔሲሲቲ ስቴጅ ላይ ያስቀምጡታል። ከባድ ነው። ስለዚህ በዚህ ሉተራን ማምኑ አጠቃላይ ፕሮቴስታንት ሎጅ ማምነ አምስት ሁሉ ማወራቸው ነገሮች በጣም ልዩነቶቻቸውን ግልጽ አድርጋችሁ እንድትረዱና እንድታውቁ አይነት ነው። ዝም ብሎ ይ እንደዚህ እንደዚህ እንደዚህ አይደለም፣ ይልቁን አስተምሮ በጣም ሰፋ ያለ ልዩነት ያለውና አንዱ መጽሐፍ ቅዱሳዊና አንዱ ደግሞ መጽሐፍ ቅዱሳዊ የመሆንና ያለመሆን ጉዳይ ነው ልዩነቱ። ዝም ብሎ እንደዚህ ላሉ እንደዚህ ላሉ አይነት አይደለም። ስድስተኛ ስድስተኛ ልዩነታችን ደግሞ ምንድን ነው? ምናልባት እዚህ ጋ ሪፎርም የሪፎርም ሉተራን እዚህ ላይ እንለያያለን። እስካሁን ባወራነው አምስቱ ነገሮች ላይ አንድነን። እንደ አጠቃላይ ኮንፌሽናል ፕሮቴስታንት ቤተ እምነቶች ውስጥ ያሉት እነዚህ አምስቱን ከላይ ያልኩትን ያምናሉ። ስድስተኛ ግን ምናልባት ከሉተራን ጋር ስለሆነ እነሱ ሲያውሩ የነበረው የሪፎርሜዱን ምናልባት ገለል አድርግና ስድስተኛውን የሉተራኖችን ላስቀምጥ። ምንድነው የሉተራን ፖይንት፣ ሕፃናቶች የሚያምኑት በራሳቸው እምነት ነው። እምነት መንፈስ ቅዱስ ይፈጥርላቸዋል። ህጻናቶች ሲያምኑ እንዴት አድርጎ ነው የሚጠመቁት? በራሳቸው እምነት ነው። እሺ ወገኖቻችንስ? የወገኖቻችን ውክልና በውክልና ነው ህፃኑ የሚጠመቀው። የእምነቱ ውክልና የሚባል አላቸው። ስለዚህ ይህ መጽሐፍ ቅዱስ እንደዛ ነገር ብሎ ያስቀምጠን አይነግርንም። ስለዚህ መንፈስ ቅዱስ በየትኛውን ጊዜ ደግሞ ይፈጥራል የሚለው የሉተራኑ ቦር ወደ መጽሐፍ ቅዱስ የቀረበ መጽሐፍ ቅዱሳዊም ነው ያምናለው ምናልባት እንደ ሪፎርምድ ከሉተራን የምንለይበት ፖይንት ይሄ ቢሆንም መወረኛ ወደ ኮቨናንታል መነጽር ነው የምንወስደው። እነሱ ግን ር እምነቱን ራሱ ይፈጥርላቸዋል የሚለው ስቲል ፐርፌክት የሆነ ቴዎሎጂ እና ምናልባት ሆሊ ስፒሪት ላይ ስላቆሙ ዶክትሪኑ ወይም ደግሞ አስተምሮ ያቆሙት በመንፈስ ቅዱስ ላይ ያቆሙት ስለሆነ መንፈስ ቅዱስ እምነትን ይፈጥራል የሚለው ይሄ የሪፎርምድ ሴንተር ስለሆነ ኮር የሆነ ፖይንት ስለሆነ፣ ከዚ አንጻር ብዙም ልዩነት ላይኖረን ይችላል በሁለቱ መካከል ግን በወገኖቻችንና በሉተራም ነው ተቋርጦ ነበር። ማለት ተቋርጦ ነበር አሁን? መታል። ለስንት ደቂቃ አይኑ ነው? ምንም አላመለጠንም። ቀጥል ከሆነ ስድስተኛ እና እምነት ይፈጠራል የሚለው ነገር የመንፈስ ቅዱስ አሰራር እስከሆነ ድረስ ወደ መጽሐፍ ቅዱስ በደንብ እየቀረበ ነው። በእነሱ ዘንድ ግን የውክልና እምነትን ያላቸው የውክልና እምነት ደግሞ መጽሐፍ ቅዱሳችን አይነግርም። አንዱ ብዙ ጊዜ ኦሪጂናል ሲል ለሚቃወሙን ፖይንት አላቸው። ምን ይላሉ? እንዴት ነው በአባት ኃጢአት ህፃናቶች ወይም ደግሞ ሌላ ሰው የሚጠየቀው አይነት ነገር ይሉና እዚህ ላይ ደግሞ ስትመጣ በአባት እምነት ወይም ደግሞ በእናት እምነት ነው ህፃኑ የሄዳን አነት በጣም ምንም የሚያስኬድ አነት አለ መጽሐፍ ዱሳዊ አይደለም ሆር ምናልባት ወደ ኮቨናንታል ቢያደርጉ ከኛ ጋር በተወሰነ መልኩ ሊሄዱ ይችል ነበረ። ግን ሆር ኮቨናንታል መነፅርን አጥልቁ አደለም ነገሩን የሚያዩበትና ዲፋን የሚያደርጉበት ወይ ስለዚህ እሱም መታየትና መቀመጥ አለበት። ስድስተኛ ፖይንት፣ ሰባተኛ ምናልባት ብዙ ልዩነቶች ይኖራሉ ብናሰፋ፣ ግን እነዚህ መሰረታዊ ልዩነቶች ናቸው ብዬ ስለማስብ ሰባተኛው፣ እኛ ጥምቀት በሐዋርያት ስራ ሁለት ብቻ ጀመረ ብለን አናምንም። ሉተራኖችም አምኑ የዮሐንስ ጥምቀት እኛ እውነተኛ ጥምቀት ነው ብለን እናምናለን። እነሱ የዮሐንስ ጥምቀትን አምኑ ንሳና የኃጢአት ይቅርታ ይሰጣል ብለው አምኑ መጽሐፍ ቅዱሳችን ደግሞ ግልጽ አድርጎ ማርቆስ አንድ አራትም ላይ የኃጢአት ይቅርታ እንደሚሰጥ ነግሮናል። ስለዚህ የዲስፐንሴሽን ልዩነት ራሱ ጥምቀታቸው ላይ ይፈጥራል፣ ቲዎሎጂያቸው ላይ ይፈጥራል። ኦልሞስት ከሐዋርያ ስራ ጀምሮ ሰው ጥምቀት እንዲጠመቅ ምናምን ነው። ከዛ በፊትም አለ። ከዛ በፊትም ያሉት ሳክራመንቶቹ እንዳጠቃላይ በሐዋርያ ስራ ምዕራፍ ሁለት ጀምሮ ያሉትን የሳክራመንታል ሚንስ ኦፍ ግሬስን ሊሰጡ የሚችሉትን ግሬሶች ሙሉ በሙሉ ቀድሞ የነበሩ ሳክራመንቶች ሁሉ የሚሰጡት ናቸው የሚሰጡ ናቸው። ስለዚህ በእነዚህ ሰዎች ጋር ግን ነው የዮሐንስ ጥምቀት የዮሐንስ ጥምቀትን እንደቀላሉ የሚያዩትና ወይም ደግሞ እንደ ኃጢአት ይቅርታ አይቆጥሩትም። ስለዚህ የእነሱ የጥምቀት ዲስፐንሴሽን ራሱ የጀመረበት ወይ ራሱ ይለያያል። ሳማራይዝ ላርግ እናሉት አጋይስ ምቹ ቦታ እንዳልኳቸው አይደለም ያሉት ሌሎቹ አንባቢዎች ስላሉ አስፈቅጃቸው ነው ያወራ ያሉትና ሰባት መሰረታዊ ልዩነቶችን ላስቀምጥ። አንደኛ ምናልባት ክላሲካል ምናምን የሚለውን ልተው እንዳጠቃላይ ከስድስተኛ ውጭ ከሉተራን ጋር ሁላችንም እንስማማለን፣ ከስድስተኛ ውጭ። ስለዚህ ሉተራን ላይ ስለሆነ ትኩረት እያደረጉ ያሉት በሉተራን እና በወገኖቻችን መካከል ያለው የነገረ ጥምቀት ወይም ደግሞ የባፕቲዝማል አንደርስታንዲንጋቸው ልዩነታቸው ሰባት አስቀምጫቸዋለሁ፣ ላስቀምጥ። አንደኛ በሉተራን ነገረ መለኮት ጥምቀት ለህፃናቶችም ሆነ ለህፃናቶችም ሆነ ለአዳልት ባፕቲዝም የአጢአት ይቅርታ ይሰጣል ብሎ ያምናሉ። ወገኖቻችን እንደዛ ብሎ አምኑ። ቢያንስ የህፃናቶች የአጢአት ስርየት ይቀበላሉ ብሎ አምኑ የአጢአት ግልትን ግልቲ ሆኖ ስለማይወለዱ ግልትን ይቀበላሉ ብሎ ወይም ደግሞ የአጢአት ይቅርታ አጠቃላይ በቃ ለህፃናቶች ይሰጣል ብሎ አምኑ። አዳማዊ ባህሪ ነው ሊሉን ይችላሉ። አዳማዊ ባህሪ ደግሞ ከዛ በኋላ የሚቀጥል ጉዳይ ነው፣ የሆኔታ ላይ የሚቆም በአርባ እና በሰማንያ ላይ የምትቆም ብቻ አይደለችም። ከዛ በኋላ የሚቀጥል የትኛውም ኮራፕትነስ ወይም ደግሞ ቦዲ ዲፌክቲቭነስ የሚቀጥሉ የኔቸር ድሽቀት ቀጥሎ የሚመጡና የሚቀጥሉ ስለሆነ በዛም አማካኝነት አርጊው የማድረግ ዕድል የላቸውም። አንደኛ ፖይንት እሱ ነው። ሁለተኛ በሉተራን ነገረ መለኮት ጥምቀት ብቻውን ፍጹም ነው። ፍጹም ሳክራመንት ነው። እጅግ ቅዱስ የሆነ ምስጥር ብቻውን፣ ኮምፕሊት የሆነ ብቻውን፣ ምሉ የሆነ ሌላ ተጨማሪ የማይፈልግ አስተምሮ ነው። በወገኖቻችንስ አይ በጥምቀት የቀረውን በሜሮን የሚጨመር ምንድን ነው ነው ማለት አፕሊፍት ሊያደርግ የሚችል ወይም ደግሞ ሊጨምር የሚችል ግሬሱን፣ የመንፈስ ቅዱስ አሰራር በጥምቀት ሌላ፣ በክሪዝሜሽን የልጅነትን ማረጋገጫ ነው። ሲጀመር በጥምቀት አይረጋገጥም እራሱ አይረጋገጥም። አጠቃላይ ጸጋዎችን ሙሉ በሙሉ ነው የሚከፋፍሉት። የጥምቀትን መጽሐፍ ቅዱስ ላይ የሚያስቀምጠውን ጸጋዎችን ከፋፍሎ ለተለያዩ ሳክራመንቶች ሼር ያደርጋሉ። ሼር ያደርጋሉ። የጥምቀትን ጸጋ ለሌሎቹ ሳክራመንት ሼር ማድረግ ይህ በጣም ከባድ ነው። ምክንያቱም ጥምቀት ብቻውን መጽሐፍ ቅዱስ የነገረን ሁሉ ግሬሶች ግሬስን መስጠት የሚችል ነው ማለት ነው። ሶስተኛ፣ እኛ ጥምቀትን ቫሊድ ነው ብለን ስናስብ ወይም እንደ አጠቃላይ ምንድን ነው የተስፋ ቃሉ እና መንፈስ ቅዱስ ነው ቫሊድ የሚያደርገው ኤፌክት የሚያረገው። ይልቁን በእነሱ ዘንድ ደግሞ ኖ፣ እነሱም ቢኖርም ባይኖርም ስቴል፣ ዋናው ነገሩ አካሄኑ ነው። ካህኑ ማን ነው፣ ስልጣኑስ ማን ነው የሚለው ነገር ትኩረት ያደርጋል። መጽሐፍ ቅዱሳችን ደግሞ ያንን ነገር አያስቀምጥል። አራተኛ፣ በሉተራን ነገረ መለኮት ጥምቀት ፕራይመሪ ፈንዳመንታል ዶክትሪን አይደለም። በእነሱ ዘንድ ግን ፕራይመሪ ፈንዳመንታል ዶግማ ነው። አምስተኛ ፕራይመሪ ፈንዳመንታል ዶግማ መሆኑና ለመሆኑ ላይ ለአንዱ አብሶሊት ኔሴሲቲ ጥምቀት በሰልቬሽን ውስጥ ፈጥሮለታል። ለአንዱ ደግሞ ኦርዲነሪ ዌይ ኦፍ ሰልቬሽን እንዲሆን ፈጥሮታል። ስለዚህ የሉተራ አስተምሮ ሰው መጠመቅ አለበት፣ ነገር ግን ጥምቀት ሳይጠመቅ ኤክሰፕሽን የሆኑ ነገሮች ደግሞ ቢፈጠሩ ሰው ያለ ጥምቀት አይዳን ብሎ አህም በቃ ይህ ግልጽ ነው ማለት መጽሐፍ ቅዱሳችንም ላይ ወገኖቻችን አንዳንድ ነገሮችን በቃ ለመፍጠር የሚሞክሩት ነገር እንጂ፣ በቀኝ የተሰቀለው ሰውዬ ምንም ሳያደረግ ነው። አባላቶቹ ምንም ሳያደረጉ ነው። ብዙ ብዙ ነገሮች ልናመጣ እንችላለን። ቀጥሎ ደግሞ ከባፕቲዝም በፊትም የዳኑ ሰዎችም መጽሐፍ ቅዱሳችን ይነግረናል። ስለዚህ እሱን አይነት አንደርስታንዲንግ አላቸው። የሉተራኑ ግን ኦርዲናሪ የሆነ አንደርስታንዲንግ እና ሰው ኤክሰፕሽን በሆነ መንገድ ሰዎችም ሊድኑ ይችላሉ የሚል አንደርስታንዲንግ ማለት ለኢድን አሉ ነው። ኦርዳሪ ወይ ኦፍ ሳልቬሽን ነው። አብሶሉት የሆነ ሳልቬሽን አይፈቅዱም። ስድስተኛ፣ ህፃኑ ወይም ደግሞ ህፃናቶቹ እንዴት አድርገው ነው ጥምቀትን የሚቀበሉት የሚለውም ሉተራኖቹ በራሳቸው እምነት ነው፣ እምነት ይፈጠርላቸዋል የሚለው ወገኖቻችን ደግሞ አይ በውክልና እምነት ነው ምድምት የሚለው እሱም መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱሳዊ የሆነ አስተምሮ የላቸው ማለት ነው በዚህ ጉዳይ። ሰባተኛ ላይ ደግሞ በእነሱ ጥምቀት የጀመረው ከሐዋርያት ስራ ጀምሮ ነው ጥምቀት በረከቶችን መስጠት የጀመረው በሉተራን ግን ከዛ በፊት የነበረው የዮሐንስን ጥምቀትን ጨምሮ እንደዚህ አይነት በረከቶችን እንደሚሰጥ ያምናሉ። ስለዚህ እነዚህ መሰረታዊ በጣም ልዩነት ናቸው። እነ ቃሌ ምናልባት በደንብ ሰፋ አርጋቸው ሊታወሩበት ትችላላችሁ። ግን እኔ ቦታ ይሻለኛል እዚህ ብዙ አንባቢዎች አሉና እንዳረብሻቸው። ጸጋ ይብዛላችሁ። ጋይስ ቴንክ ዩ ሸልፊክስ። በደንብ ነው ሰመራይዝ ያደረግኩ ከዚህ ሁሉ ውስጥ በተለይ ሁለቱ እዚህ በደንብ መነሳት ያለባቸው ነው፣ ሶስቱ እንጂ። አንደኛው የመጀመሪያው ለኃጢያት ስርየት ከተባለ ለህፃናት ለየትኛው ኃጢያት ስርየት ነው? ባልፎም እያነሳው ነበር የኒቅያን ጉዳይና፣ አሪፍ ሀሳብ ነው። ከሜሮን ጋር በተያያዘ ያነሳው አሪፍ ነው። ሰባቱም ቤስት ናቸው፣ ግን እነዚህ በደንብ ሊታሰቡባቸው የሚገባቸው ነገሮች ናቸው። እና ሶስተኛ ላይ ደግሞ ጥምቀቱ በራሱ ሰከንደሪ ነው። ወር ደግሞ አብሶሉት ነሰሰሪ አይደለም ቃል በቃል ነው። ሉትራኖቹ ባይዘው እሱ የሚያስቀምጡት ጋይስ፣ ትላንትና እሱ እየተጠየቀ ነበር መሰለኝና ቃል በቃል አብሶሉት ነሰሲቲ አይደለም ብለ ያስቀምጡታል። አብሶሉት ነሰሲቲ ነው ማለት እነዚህ ላይ ምንም እንትን ሳይኖር ምንም አይነት ህብረት ሳይኖር ከእናንተ ይልቅ ለኛ ይቀርባሉ ትንሽ አስቂኝ የሆነ ክሌም ነው። ለማንኛውም ግን ጊዜ ስለሌለህ ብዙ አልበልበት። ቴንክዩ ግን። እሺ ቃሌ ሁላችንም ጋይስ እንግዲህ ስ አንዳንድ እንደዚህ ያለን እንመጣለን። እግዚአብሔር የባረካችሁ፣ እንተባረኩ ጋይስ ሸልፌክስ